እንደምን ዋላችሁ ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስንቄ ባንክ የስፖርት ዘገባችን የክብር ስፖንሰር ነው፤ እናመሰግናለን። ከዜናዎቹ ጋር ነጻነት ጫንያኖ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከካፍ ፕሬዚዳንት ፓትሪስ ሞሴፔ ጋር መከሩ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ከካፍ ፕሬዚዳንት ከፓትሪስ ሞሴፔ ጋር በአፍሪካ እግር ኳስና ኢትዮጵያ በእድገቱ ስለሚኖራት ሚና ፍሬያማ ውይይት አድርገናል ብለዋል። ለወጣቶች እድገት የስፖርት መሰረተ ልማት ብሎም የአፍሪካን እግር ኳስ ባለመድረክ ለማላቀቅ ከካፍ ጋር ስለሚኖረን ትብብር ተወያይተናል ሲሉም ነው ጠቅላይ ሚኒስትሩ የገለጹት። ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካታ ተሳታፊዎችን በማሳተፍ በትናንትናው እለት በድምቀት ተጠናቋል። የጎዳና ውድድሩ ከስፖርታዊ መድረክነት ባለፈ የአዲስ አበባን አዲስ ገጽታ እያጎላ ነበርም ተብሏል። ፏድ ድሬስ በጣም አሪፍ ነው፣ የዘንድሮ የደመቀ ነው ከሌላው ጊዜ፣ ደስ ይላል። 25 ዓመት ማክበር ደግሞ ቀላል አይደለም። በእድሜያችን ላይ ገና ያኔ ከ25 ዓመት በፊት የነበረን እድሜ እና አሁን ያለንበት ሁኔታ በጣም የተለየ ስለሆነ በጣም ደስ የሚል ነው። ኢትዮጵያ ቴሌቪዥኑን ማመስገን እወዳለሁ፣ አመሰግናለሁ። በጣም ደስ ይላል። በጣም ደስ ብሎን ከቤተሰቦቻችን ሰዎቻችን ጋር ነው አንድ ላይ የምንሮጣ ሁሌ በየዓመቱ። በህይወቴ ስር ያው የምታየውን ትልቁን ጤና ነው የያዝኩት። ጤና ካለ ሁሉም ነገር አለ። ፍቅር ካለ ሰላም አለ። ሰላም ካለ ፍቅር አለ። ስለዚህ 10 ሺህ ኪሎ ሜትር ለሀገር እጅግ በጣም ዛሬ ደግሞ ይኸውልህ እነሆ 25ኛው ልጭና አሁን ገብቼ ይሄ 24 ማዳሊያ ነው። ይሄ ዝም ብሎ አልመጣም፣ ለ24 ዓመት የሮጥኩት ነው ማለት ነው። ስለዚህ ሁላችንም እንሩጥ፣ እንሳተፍ። በቃ ሰላም ጤና ነው። በቃ ሀገርህ ላይ ነው። ኤሊት ስፖርተኞች የሚገኙት ከዚህ ውስጥ ነው። ውድድሩ ያው ሲጀመር በ10 ሺ ጀመረ። አሁን 25 ሺ ደርሷል። በጣም ደስ ይላል። ኃይሌ ገብረስላሴና የታላቁ ሩጫ ቤተሰቦች ሁሉንም አመሰግናለሁ ተሳታፊዎች ነው። በመጀመሪያ የዚህ ውድድር ድባብ እጅግ አስደናቂ ነው። ያለው የደስታ ስሜት የሚጋባ ነው። እውነት ለመናገር እኔ የሩጫ ወዳጅ አይደለሁም። ይህ ግን ከህይወቴ ምርጥ አጋጣሚዎች መካከል አንዱ ሆኗል። በቀጣይ ዓመት ደግሜ መምጣት አለብኝ ካልሆነ ብዙ ነገር ያመልጠኛል። እኔ ለመጀመሪያ ጊዜ ነው ታላቁ ሩጫ የሮጥኩት። ከዚህ በፊት ያው ለዘገባ መጥቼ አውቃለሁ። ነገር ግን እንደዚህ በራሴ በግል ደግሞ ለመሳተፍ በዚህ አመት ነው የቻልኩት እና በጣም አሪፍ ነው። የህዝቡ አንድነት፣ ፍቅር ታያለሽ። ቀልዱ ቆ ምናምን እንደዚህ አብሮ መሰባሰቡ ራሱ የሚፈጥረው ስሜት በጣም የተለየ ነው። እኔ በጣም ደስ ብሎኛል። ከዚህ በኋላ አልቀርም። በ25ኛው ጀምሬ ያለው 26 እያልኩኝ የምቀጥል ነው የሚሆነው። አንድ ላይ ሆኖ ማሳለፍ እንደ ቤተሰብም እንደ ሀገርም እንደ ከተማም ደስ ይላል። በዛ ላይ ደግሞ ይሄ ለቱሪስታችን ጥሩ ግብዓት ነው ተብሎ ስለሚታሰብ ህዝቡም እንደ አጋጣሚ የሚገናኝበት ነው። ጭፈራውም ስሜቱን ምንም የሚገልጽበት ስለሆነ ደስ ይላል። የሮጥኩት ለ11 ጊዜ ነው እና እስካሁን ድረስ እንደዚህ ባለመሮጤ 25 ጊዜ ባለመሮጤ በጣም ይቆጨኛል። እና ለወደፊት አላቋርጥ የዘንድሮ ሀያ አምስተኛው ታላቅ ሩጫ ላይ በመሳተፍ በጣም ነው ደስ ያለኝ። ከዚህ በፊትም ሩጫ ላይ አሁኑ ደግሞ በጣም ይለያል። እናሸንፋለን፣ እንጨርሰዋለን። ለሚቀጥለው አመት ሁላችሁም በቤታችሁ ሆናችሁ እንዲሁም በውጭም በሀገር ውስጥ የምት ይህን ሚዲያ ለምትከታተሉት እባካችሁ ኑ እንደዚህ አምረን አሸብርቀን ኢትዮጵያ ሀገራችን ላይ ኤሊት ስፖርተኞችን እናምጣ። ኦሎምፒክ ደግሞ ኢትዮጵያ ላይ ይዘጋጃል። ፏድ ድሪስ ያዘጋጀውን የተመልካቾች የተሳታፊዎች አስተያየት ነው የ የተመለስ ነው። በአግራ አቋራጭ የዙር ውድድሮች ኢትዮጵያውያን አትሌቶች አሸነፉ። በደቡብ ኮሪያ ሆን ማራቶን ኢትዮጵያዊው አትሌት ገርባ በያታ ባለድልም ሆኗል። እድሪስ አህመድ። የስፔኑ ክሊንክ ሞሊኒ የሀገር አቋራጭ የዙር ውድድር የስፔኑ ክሊንክ ሙሊኒ የሀገር አቋራጭ የዙር ውድድር 62 ኪሎ ሜትር ርቀት ሸፍኗል። ኢትዮጵያዊቷ አትሌትም የወርቅ ደረጃ በተሰጠው የዙር ውድድር የቀደመው ዓመት አሸናፊነቷን አስቀጥላለች። የኔነሽ ሽመልስ 62 ኪሎ ሜትር ውድድሩን በቀዳሚነት በማጠናቀቅ የአምናውን አሸናፊነቷን ለማስቀጠል የወሰደባት 19 ደቂቃ ከ11 ሴኮንድ ነው። ከኢትዮጵያዊቷ አትሌት በመቀጠል ተከታዮቹን ደረጃዎች ይዘው ያጠናቀቁት ኬንያዊቷ ሻራውን ቼፕ ኬማዊ እና ብሩንዲያዊቷ ኤልቬን ኒምቦና ናቸው። ሁለቱ አትሌቶች ከሄንን ሽመክት በአምስት ና በስድስት ሴኮንዶች ዘግይተዋል። በባለ ስድስት ነጥብ ስምንት ኪሎ ሜትሩ የአታፑርካ የሀገር አቋራጭ የዙር ውድድር ናዲያ ባቶክሌቲ ከአራተኛ ተከታታይ ሞከሯ በኋላ ባለድል ሆናለች። የዓለምና የኦሎምፒክ የ10 ሺ ሜትር የሜዳሊያ ዝርዝር ውስጥ የገባችው ጣሊያናዊት አትሌት ርቀቱን ለማጠናቀቅ 22 ደቂቃ ከ21 ሴኮንድ ወስዶባታል። የደቡብ ኮሪያው ኢንቺዮን ማራቶን ሌላኛው ኢትዮጵያዊ አትሌት ባለድል የሆነበት መድረክ ነው። ገርባ በያታ ነው የውድድሩ አሸናፊ የሆነው። ርቀቱን ለማጠናቀቅም 2 ሰዓት ከ06 ደቂቃ ከ52 ሴኮንድ ወስዶበታል። ኬንያውያኑ ጊልበርት ኪቤትና ፊሊክስ ኪቢዮክ ተከታዮቹን ደረጃዎች በመያዝ ውድድራቸውን ያጠናቀቁ አትሌቶች ሆነዋል። ዮዋን ቼሌሞ አሸናፊ በሆነችበት የሴቶች ውድድር ኢትዮጵያውያኑ አትሌቶች እስከ አራተኛ ያሉትን ደረጃዎች በመያዝ አጠናቀዋል እናትነሽ አላምረው፣ የሺ ካላዩና ነጻነት ጉደታ ናቸው። ተከታዮቹን ደረጃዎች በመያዝ ውድድራቸውን ያጠናቀቁት። ሌላኛው ባለወርቅ ደረጃ የሀገር አቋራጭ የዙር ውድድር የአሎነሱ መድረክ ነው። በወንዶች 671 ኪሎ ሜትር የሸፈነውን ውድድር ሚልኬሳ ፍቃዱ ባለድል ሆኖበታል። የ20 ዓመቱ አትሌት ርቀቱን በቀዳሚነት ለማጠናቀቅ 21 ደቂቃ ከ12 ሴኮንድ ወስዶበታል። በቀደመው ዓመት ውድድር ሶስተኛ ደረጃን በመያዝ አጠናቁ የነበረውን ሚልኬሳን በመከተል ያጠናቀቁት ዮሐንስ ክራብና አብርሃ ገብሩ ናቸው። የ18 ዓመቱ አትሌት ትርሃስ ገብረ ሕይወት የሴቶች ውድድር አሸናፊ ስትሆን ርቀቱን ለማጠናቀቅ 24 ደቂቃ ከ05 ሴኮንድ ወስዶባታል። ከትርሃስ በ5 ሴኮንዶች የዘገየችው አሌሽያ ዛርቦ ሁለተኛ ስትሆን፣ የ3000 ሜትር መሰናክል አትሌቷ ኖራህ ጀሪቶ ሶስተኛ ደረጃን አግኝታለች። ከውጭ በእንግሊዝ ፕሪምየር ሊግ ተጠባቂ የሳምንቱ ጨዋታ በሰሜን ለንደን ደርቢ አርሰናል ቶተነም በማሸነፍ መሪነቱን አጠናክሯል። በሌላ ጨዋታ አስቶን ቪላ ሊድስ ዩናይትድን በማሸነፍ እንዲሁም ተከታታይ ድሉን አስመዝግቧል። ሀና ታሪኩ በሳምንቱ መጨረሻ ተጠባቂ ከነበሩ ደርቢዎች መካከል አንዱ የነበረው 212ኛው የሰሜን ለንደን ደርቢ በአርሰናል አሸናፊነት ተጠናቋል። በ12ኛ ሳምንት የእንግሊዝ ፕሪምየር ሊግ በኤምሬትስ ከቶትናም ጋር ጨዋታውን ያደረገው አርሰናል አራት ለአንድ በሆነ ውጤት ድል አድርጓል። የመድፈኞችን የማሸነፊያ ግብ ኤቨሬች ኤዜ ሶስት ግቦችን በማስቆጠር ሀትሪክ ሲሰራ፣ ሌሃንድሮ ትሮሳርድ ቀሪዋን ግብ ከመረብ አሳርፏል። ኤዜ በክረምት የተጫዋቾች ዝውውር ቶትናምን ለመቀላቀል ተቃርቦ እንደነበር ይታወሳል። በትናንትናው ጨዋታ ሀትሪክ መስራት ለው ኢዜ ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ ላይ ስለ ተጫዋቹ የተጠየቁት የቶትናሙ አሰልጣኝ ቶማስ ፍራንክ ኢዜ ማንነው ማለታቸው መነጋገሪያ እንደነበር አይዘነጋም። መድፈኞቹ ሙሉ ብልጫ በወሰዱበት ጨዋታ ለቶትናም የማስተዛዘኛዋን ብቸኛ ግብ ሪቻርልሰን አስቆጥረዋል። በበርካቶች ዘንድ የዘንድሮ የውድድር ዓመት በዋንጫ ያጠናቅቃል የሚል ቅድመ ግምት እየተሰጠው የሚገኘው አርሰናል ከተከታዩ ቼልሲ በስድስት ነጥብ ርቆ ሊጉን እየመራ ቀጥሏል። አርሰናል ባለፉት አስር የሰሜን ለንደን ደርቢ ስምንቱን በማሸነፍ የበላይነት አለው ይዜ ሁልጊዜ ራሱን ማሻሻል ይፈልጋል። ተጨማሪ ልምምዶችን ያደርጋል። የመጫወት ፍላጎቱ ከፍተኛ ነው። የተሻለ ክብር ይገባዋል። በዛሬዋ ጫወት በጣም ደስተኛ ነኝ። እዚህ የመጣው ለቡድኑ አዲስ ነገር ለመጨመር ነው። ጨዋታውን እንድናሸንፍ አድርጎናል ሲል አርቴታ ከጨዋታው መጠናቀቅ በኋላ በሰጠው ሀሳብ ተናግሯል። የቶትናም አሰልጣኝ ቶማስ ፍራንክ በበኩሉ ከአርሰናል ጋር በነበረን ጨዋታ ጥሩ አልተንቀሳቀስንም። ደጋፊዎችን ይቅርታ መጠየቅ እፈልጋለሁ። ከጨዋታው በፊት ጥሩ እንደምንንቀሳቀስ እርግጠኞች ነበር ግን ያ አልሆነም። ነጥብ ለመውሰድና ተጭነን ለመጫወት ነበር ያሰብ ነው ግን ያንን ማድረግ አልቻልንም፣ ብሏል። በሌላ የፕሪምየር ሊጉ ጨዋታ አስቶን ቪላ ሊድስ ዩናይትድን ሁለት ለአንድ በማሸነፍ በሊጉ ሁለት ተከታታይ ጨዋታዎችን አሸንፏል። ከሜዳ ውጪ በኢላንድ ሮድ በተደረገው ጨዋታ ሞርጋን ሬንጀርስ የአስቶን ቪላን ሁለት የአሸናፊነት ግቦች ሲያስቆጥር ሉካስ ናሚቻ የሊድስን የማስተዛዘኛ ግብ ያስቆጠረ ተጫዋች ነው። በውድድር ዓመቱ አስቸጋሪ አጀማመር ያደረገው ቪላ ውጤቱን አሻሽሎ በ21 ነጥብ ወደ አራተኛ ደረጃ ከፍ በማለት በፕሪሚየር ሊጉ ስድስተኛ ጨዋታውን ነው ትላንት ማሸነፍ የቻለው። ከሻምፒዮንሽፑ ካደጉ ክለቦች መካከል አንዱ የሆነው ሊድስ ዩናይትድ በውድድር ዓመቱ ለሰባተኛ ጊዜ የተሸነፈ ሲሆን በ11 ነጥብ 18ኛ ደረጃ ይገኛል። በጣሊያን ሴሪ አ ተጠባቂው የደርቢ ዴላ ማዶኒና ጨዋታን ኤሲ ሚላን አሸንፏል። ሮማን በሊጉ የሊግ መሪነቱን ተረክቧል። በዚህ ጉዳይ ላይ ደግሞ እሱ ባለተሾመ ተጨማሪውን አዘጋጅተዋል። በጣሊያን ለስኩዴቶ ክብር የሚደረገው ፉክክር እየተጋጋለ መጥቷል። በድራማ በተሞላው በሳምንቱ መጨረሻ ኤሲ ሚላን ትልቅ እርምጃ ወደፊት የተጠጋበትን ውጤት አስመዝግቧል። ሮማ ደግሞ በደረጃ ሰንጠረዡ አናት ላይ ተቀምጧል። በሁለት ነጥብ ብቻ የሚበላለጡት ኤሲ ሚላንና ኢንተር ሚላን በደርቢ ዴላ ማዶኒና ተገናኝቶ ለዋንጫ ፉክክሩ ወሳኝ በሆነው ጨዋታ ትልቅ ትንቅንቅ አድርጓል። በጨዋታው መጀመሪያ የዳኛው ፊሽካ እንደተነፋ ኢንተር ግብ ለማግኘት ጫና አድርጎ ሲጫወት ተስተውሏል። ቱራም ከዲማርኮ የተሻገረለትን ኳስ በጭንቅላት አግኝቶ የሞከረ ቢሆንም ግን ግን ማይክ ሜኒዮን እጅግ ግሩም በሆነ ሁኔታ አድኖበታል። ከጥቂት ደቂቃዎች በኋላ ፍራንቼስኮ ሰርቤ የሞከራትና የግቡ አግዳሚ መለሳት ኳስ ኤሲ ሚላንን እድለኛ ያደረገች ሲሆን በጨዋታው ኢንተር የነበረውን የበላይነት አስመልክታለች። የሜኒዮን ጓንቶች ስራ በዝቶባቸው በነበሩበት የመጀመሪያ አጋማሽ ላውታሮ ማርቲኔስ ኳስ መሬት ላይ ሳትደርስ የሞከራት ሙከራ አስቆጪ አጋጣሚ ነበረች። ነገር ግን እግር ኳስ አንዳንዴ እድል ትፈልጋለችና ያ ሁሉ የኢንተር ሚላን ጫና ምንም ፍሬ ሳያፈራ የመጀመሪያው አጋማሽ ተጠናቋል። ሁለተኛ አጋማሽ ከተጀመረ በዘጠኝ ደቂቃ ውስጥ ከደርቢው መልኩን ቀይሮ የተመለሰ ሲሆን በጨዋታው ኤሲ ሚላን የበላይነቱን አሳይቷል። ሳልሜከርስ አደገኛ ሙከራ አድርጎ የኢንተሩ ግብ ጠባቂ ሶመር የመለሳትን ኳስ ዳግም ፑልሲች ደርሶ ወደ ግብነት በመቀየር ኤሲ ሚላንን መሪ አድርጎታል። በጨዋታው መጀመሪያ አጋማሽ አንድም ሙከራ ማድረግ ያልቻለው የአሰልጣኝ ማሲሚሊያኖ አሌግሪ ቡድን በሁለተኛው አጋማሽ ጫና ከማድረግ ባለፈ ግብ አስቆጥሯል። የጨዋታው መደበኛ ደቂቃ ሊጠናቀቅ ሀያ ደቂቃዎች ሲቀሩት ኢንተር ሚላን ስትራሂንያ ፓቭሎቪች ቱራም ላይ ሳጥን ውስጥ በሰራው ጥፋት የፍጹም ቅጣት ምት ማግኘቱን ተከትሎ ወደ ጨዋታው የሚመለስበት ሰንሰለትን አጋጣሚ አግኝቶ ነበር። ነገር ግን ምሽቱን ምርጥ የነበረው የኤሲ ሚላኑ ግብ ጠባቂ ማይክ ሜኒዮን በ2025 ከመታቸው ስምንት ፍጹም ቅጣት ምቶች ሁሉንም ያስቆጠረውን ሀካን ቻሎጉሉን ፍጹም ቅጣት ምት አድኖበታል። ጨዋታው በኤሲ ሚላን አሸናፊነት የተጠናቀቀ ሲሆን ሮሴኔሪ የከተማ ተቀናቃኞቻቸውን በማሸነፍ ያለመሸነፍ የሊጉን ጉዞ ወደ 11 ጨዋታዎች አራዝመዋል። በሊጉ 25 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ የተቀመጡበትንም ውጤት አስመዝግቧል። ይህ በእንዲህ እንዳለ በክሪሞኔ በተደረገ ጨዋታ ሌላኛው የዋንጫው ተፎካካሪ ለሌሎች ቡድኖች ትልቅ መልእክት ያስተላለፈበትን ምሽት አሳልፏል። ከ2000 ወዲህ የመጀመሪያውን ዋንጫ ለማግኘት አልሞ የተነሳው ሮማ ክሬሞንዜን ሶስት ለአንድ በማሸነፍ ትክክለኛ የዋንጫ ተፋላሚ ቡድን እንደሆነ አሳይቷል። የሮማን የአሸናፊነት ግቦች ፈርጉሰን ወስሊና፣ ሶውል ከመረብ አሳርፏል። ሮማ ማሸነፉን ተከትሎ በ27 ነጥብ ሴሪያውን መምራት ጀምሯል። በሌሎች ጨዋታዎች ፓርማ ቤሮናን ሁለት ለአንድ ላዚዮ ሌቼን ሁለት ለምንም አሸንፏል። የሴሪያው 11ኛ ሳምንት ጨዋታዎች ዛሬም ቀጥሎ ሲደረጉ ቶሪኖ ከኮሞ እንዲሁም ሳሱሉ ከፒዛ ይጫወታሉ። ከዜና ኢትዮጵያ ስፖርት ዜናዎቻችን አበቁ። መልካም ጊዜ ይሆንላችሁ።